አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 28 በዝች ዕለት በነገስታት መክሲሞስ እና መክሲሚያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማይትነት አረፈ። እርሱም ከሴያ አውራጃ አስጢር ከሚባል አገር ነው። ይህንንም ቅዱስ በነገስታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያንም ጊዜ አስጠርተው ለአማልክት ለምን አትሰግድም አሉት። እርሱም እኔ ክርስቲያን ነኝ ከያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አላመልክም ብሎ መለሰላቸው። የብርቢዮስጦስ ልጅ ንጉሡም ለአማልክቶቼ ብትገዛ በጭፍሮችና በመኳንንቶቼ ሁሉ ላይ አለቃ አድርጌ ሾማለው፣ ብዙ ወርቅና ብር፣ የከበሩ ልብሶችም እሰጣለሁ አለው። ቅዱስ ቴዎድሮስም ወርቅህና ብርህ ለጥፋት ይሁን እህኔስ በንጉሥ በንጉሴ በያው እግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ አነኝ አለው። ንጉሱም ለአምላክህ ልጅ አለውን? አለው የከበረ ቴዎድሮስም አሆን ከመለኮቱ ባሪ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ መለሰለት። ንጉሱም አምላክህን ብናውቀው ልናገኘው እንችላለን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለስክ እንደእኔ ጭፍራ ትሆናለህ፣ የተወደደ መሥዋዕትም ያደርግሃል አለው። ንጉሱም ነገር አታብዛ ብዙ ገንዘብ እሰጥህ ዘንድ ለአማልክቶቼ መሥዋዕትን አቅርብ እንጂ አለው የከበረ ቴዎድሮስም ንጉሱን ረገመ ጣዖታቱንም ሰደበ በዚያንም ጊዜ ንጉሱ ተቆጣ ልብሱንም እንዲገፉት በትምህርቱም ካመኑ አሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ የከበረ ቴዎድሮስም ጸለየ በሌሊትም ወጣ እንጨቶችም ሰብስቦ ጣዖቶቹን ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቻቸው ላይ እግዚአብሔር ከባድ እንቅልፍ አሳድሮባቸዋልና ለንጉሱም በነገሩት ጊዜ አጽንቶ አሰረውና ልዩ ልዩ በሆኑ በጽኑ ስቃይ አብዝቶ ያሰቃየው ዘንድ ለመኮንኑ ሰጠው። መኮንኑም እንዲህ አለው ለንጉስ ለምን አትታዘዝም? ለአማልክቶችስ ለምን አትሰዋም? የከበረ ቴዎድሮስም ምንስ ለረከሱ አማልክት አልሰዋም ለካዲ ንጉስም አልታዘዝም ብሎ መለሰለት። መኰንኑም ይህን በሰማ ጊዜ እጅግ ተቆጣ። ከወንበሩም ላይ ተነስቶ እንደ ነብር ተወርሮ አንገቱን አነቀውና የከበረ ቴዎድሮስን በምድር ላይ ጥሎ ፊቱን ጸፋው በእግሮቹም ረገጠው። እግዚአብሔርም ትግስቱን አይቶ የመላይት አለቃ ገብርኤልን ላከለት። መኮንኑንም ገድሎ ከምድር አዘቅት አሰጠመው። ለከበረ ቴዎድሮስም በሰያ ሀገር ውስጥ እየተዘዋወረ የጌታ የኢየሱስ ክርስቶስን ሃይማኖት እንዲያስተምር መንፈሳዊ ጸዓዳ ፈረስን ሰጠው። ንውሱም ይህን በሰማ ጊዜ ከበረ ቴዎድሮስን ከነ ፈረሱ እንዲይዙት በትምህርቱም ያመኑትን ሁሉ እንዲገድሉ መቶ ፈረሰኞች ወታደሮቹ ላከ። ከሴቶችና ከልጆች በቀር 648 ሰውን ገደሉ። ሊይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ተወረወረ። ካፉ ምሳትን አውጥቶ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎች አግኝተው ያዙትና ወደ ንጉሥ ወሰዱት። እርሱም ወደ እስር ቤት እንዲያስገቡት እንዳይበላና እንዳይጠጣም ደጃፎችን እንዲዘጉበት አዘዘ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና ቃል ኪዳን ሰጠው። በዚያንም ጊዜ ከእስር ቤት አውጥተው ዘቅዝቀው ሰቀሉት። ደሙም እንደ ውሃ እስኪፈስ ከላም ቆዳ በተሰራ ጅራፍ ገረፉት። ደሙ የነካቸውም ብዙ በሽተኞች ዳኑት። ታምራቱንም ያዩ የሰሙ በጌታችን በኢየሱስ ክርስቶስ አመኑ። በዛችም ቀን መቶ አርባ ስምንት ሰዎችን ሰዎች ተገደሉ። እሊን የተገደሉትንም ሰማይታት ወደ እሳት ማንደጃ ውስጥ ከእርሱ ጋር ጨመሯቸው። በዚያንም ጊዜ ነፋስ ነፈሰ መብረቅና ነጎድጓድም ሆነ። እሳቱም እሳቱንም አቀዝቅዞት የከበረ ቴዎድሮስ ምንም ሳይነካው ከእሳት ወጣ። ከዚህም በኋላ ንጉሥ የሚያደርግበትን ባጣ ጊዜ ሃምሳ አራት ልጥር የሚመዝል ልጓም አምጥተው አፉን እንዲለጉሙት እግሮቹንና እጆቹን በችንካር ቸንክረው ለአንበሳ እንዲጥሉት አዘዝ። አንበሳውም እንባውን እያን ጠፈጠፈ እንደ ሰው አለቀሰለት እንጂ ምንም አልነካውም ጌታችንም ተገለጠለትና ስሙን ለሚጠራ መታሰቢያውንም ለሚያደርግ ገድሉንም ለሚጽፍ እድል ፈንታውን ከእርሱ ጋር በመንግስተ ሰማያት ያደርገው ዘንድ ቃል ኪዳን ሰጠው ከዚህም በኋላ የሁለት መቶ ሰው ሸክም እንጨት መቶ ልጥር ባሩድ መቶ ልጥር የዶሮ ማር መቶ ልጥር ነሐስ አመጡ ከማንደጃውም ጨምረው እጅግ እስከሚግል አነደዱት ጸሎቱንም በፈጸመ ጊዜ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 እኛንም በጸሎቱ ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን ሰላም እለ ከቴዎድሮስ ፈለጋ ለማይ ሃይማኖትን በለንትጋ እንዳይ ኤልያስ ለቤት አካብ ዘላፊ ህጋ ከማከ አልቦ እምላ ድሙ ጸጋ መንፈሳዊ ፈረሰ ዘተጽዕነ በስጋ በዝችም ቀን የቅዱስ ቴዎድሮስ ማይበር የሆኑ ስድስት ሺህ ሦስት መቶ አራት ሰዎች በሰማዕትነት አረፉ። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔርም ምስጋና ይሁን